ቸው አገልግሎቶች አንድ ሶስት ናቸው። አንደኛ የትራንዚት እንትን እናስፈጽማለን ከዛ ዌይራውስ አለ መጋዘን አለ ከዛ ደግሞ ክሊር እናደርጋለን። መጀመሪያ ትራንዚት ላይ መኪኖቹ መጀመሪያ ሲመጡ ዲስቲኔሽናቸው እዚህ መሆኑን እናረጋግጣለን። ከዛ ሲላቸው ደህና ነው ወይ ተቆርጧል፣ አልተቆረጠም ቼክ ይደረጋል። እዛ የጊዜ ገደብ አለው ከጋላፊ እዚህ ድረስ ከጅቡቲ እዚህ ድረስ የሚቆዩበት ቀነ ገደብ አለ። ያ ሁሉ ቼክ ይደረግና ቫሊዴት ይደረጋል። ወደ ግቢ እንዲገቡ አክሴፕታንስ ይሰጣቸዋል ማለት ነው። ሶ ወደ ግቢ ከገቡ በኋላ ያ ፕሮሰስ በሙሉ በሲስተም ወደ ገቢ እቃ ይተላለፋል። ገቢ እቃ ደግሞ አጠቃላይ የጉምሩክ ስነስርዓትን ያስፈጽማል። መጀመሪያ ገቢ እቃ ጋር ሲሄድ ሪስክ ይጣላል። ሪስክ የእቃው የስጋት ደረጃ ይጣላል። ከፍተኛ አለ፣ መካከለኛ አለ፣ ዝቅተኛ አለ። ማለት ቀይ፣ ቢጫ፣ አረንጓዴ የሚባለው ማለት ነው። ሶ ቀይ ደረጃ ላይ የወደቀውን ወደ መጋዘን ይሄድና ሙሉ ፍተሻ ይደረግለታል። ሶ ፍተሻውን ካጠናቀቀ በኋላ ወደ ሰነድ መርማሪ አሰሰሮች ይተላለፋል ማለት ነው። እነሱ ዋጋ ታሪፍ፣ ሁሉንም ነገር ከጨረሱ በኋላ ቀረጥና ታክሲውን እነሱን በሲስተም ያሳውቃሉ ማለት ነው። ከዛ በኋላ ወደ ክሊራንስ ያልፋል። ክሊር ይደረጋሉ ማለት ነው። በሳይንሳዊ አሰራርም ደንበኛ ንጉስ ነው የሚባል ነገር አለ። እንደ ጉምሩክ ኮሚሽን እኛም እንደ ሰመራ ቅርንጫፍ ደንበኞቻችንን አገልግሎት ፈልገው ገንዘብ ይዞው ነው የሚመጡት ያንን ገንዘብ ይህ ገንዘብ ደግሞ ለመንግስት ለሀገር አስፈላጊ በመሆኑና ፈጣን አገልግሎት በመስጠት ያንን እየሰጠንበት ያለ ሁኔታ አለ። ትልቁ ያው እንደ ኮሚሽናችን ዘንድሮ ከአራት መቶ ቢሊዮን በላይ ነው ያው እቅድ የተያዘው በዛ መሰረት የሰመራ ጉምሩክ ደግሞ ወደ 11 ቢሊዮን ነው የተሰጠን እቅድ። በዛ መሰረት በዚህ ሰዓት በዚህ ሰዓት ወደ 14 ቢሊዮን ብር ሰብስበን ያለነው እና ከሰመሮቻችን ደስተኛ ሆኖ ህገወጥ በኮንትሮባንድ ውስጥ ገብቶ የነበሩት ቀጥታ ወደ ንግዱ ስርዓት ገብቶ የምንሰጠው አገልግሎት ፌር የሆነ ትክክለኛ፣ ፍታዊ ህግን የተከተለ አሰራር እየሰራን ስለሆነ ይሄም ደግሞ ከኮሚሽናችን ቴክኖሎጂን ነው ያው በኤስኤምኤስም በሌሎች እንትኖች እያንዳንዱ ነገሮች በከስተመር ላይ የሚደርሱት አገልግሎቶች ምን ይመስላሉ መች ገብተው እቃው ወደ ጉምሩክ ክልል መች ገብተው መቼ እንደሚወጣ እያንዳንዱ ነገር ያው እኛም ከበላይ ያሉ አመራሮችም ክትትል ስለሚያደርጉ፣ ስለዚህ አፋጣኝ የሆነ አገልግሎትን እየሰጠን በዛ ረገድ ደግሞ ገበያችን እንደምትሉት እስካሁን ድረስ እንደምታቁት ያው የተሰጠን እቅድ 100% አሳክተን ከዛ በላይ ደግሞ ወደ 3 ቢሊዮን ብር የሚሆን ገንዘብ ሰብስበናልና ይህ ምንድነው አገልግሎታችን ጥሩ በመሆኑ ከስተመሮች የእኛም ብራንች ደግሞ መርጦ በመምጣት እኛም ደግሞ በዚህ የከስተመር የደንበኞች አገልግሎት ላይ እቃዎችን በጊዜ አግብተው በጊዜ እንዳይወጡ፣ በዛ መሰረት ክትትል በምናደርገው መንገድ እንደዚህ አይነት ውጤት ተገኝቷልና ይህ የተገኘው ውጤት ደግሞ አገልግሎታችን ጥሩ እንደሆነ ማሳያ ነው ማለት ይቻላል። ትላልቅ ገቢ ከሚያስገቡት ብራንቾች ስድስተኛ ደረጃ ላይ ነው ያለው። በየጊዜው እያመጣ ያለው እንትን በጣም ትልቅ ነው ማለት ይቻላል። አሁን ባለፈው አመት ወደ አምስት ነጥብ ስምንት ቢሊዮን የተሰበሰበው ዘንድሮ የሰኔን ሁሉ ጨርሰናል። አሁን እቅዳችንን ማለት ነው መቶ ፐርሰንት ጨርሰናል፣ የሰኔን ጭምር ማለት ነው። ከሰኔ አልፎ ከአመቱ ደግሞ ወደ ሁለት ነጥብ ስምንት ቢሊየን ትርፍ ሰብስበናል። ያ ማለት አምና አምስት ነጥብ ስምንት ዘንድሮ አስራ አራት ነጥብ ሶስት ቢሊየን ሰብስበናል እስከዛሬ ማለት ነው። ሶ ከፍተኛ ለውጥ ነው እና በዚህ አጋጣሚ ብራንቹ አማካይ ቦታ ላይ ነው ያለው ወደ ሰሜን ለሚሄዱት ወደ መቀሌ ለሚሄዱት ወደ አማራ ለሚሄዱት ወደ መሀል ሀገር ለሚሄዱት አጠቃላይ የገበያውን እንትን እዚህ ሆኖ ሰርች አድርጎ ወደሚያዋጣቸው እንትን መሄድ ይችላሉ አስመጪዎች ሶ ይሄ ጥሩ ኦፍሽን ነው እንደገና ቅርንጫፉ ለወደብ ቅርብ ነው። ሶስተኛ አገልግሎታችን እውነት ለመናገር ያው ከሌላው እንትን ብለን ባንናገርም ሌላው አካል ቢመሰክር ይሻላል እና ጥሩ አገልግሎት እየተሰጠ ነው። አሁን ውሎ የሚያድር መኪና የለም እዚህ ባለሀብቱ የሚፈለግበትን እንትን ካጠናቀቀ በምንም ታምር መኪና ግቢ አያድርም? መኪናውን መልቀቂያ ሳይሰጥ ማን ሰራተኛ አይንቀሳቀስም፣ እና አገልግሎታችን እየተሳለጠ ነው። ኮንትራባንድ ጋር ተያይዞ እዚህ መስመር በብዛት ኮንትራባንድ የለም ማለት ይቻላል። ኮንትራባንድ ያለው ሲጋራና ሲጋራ ነክ እንጂ ሌላው አገርን የሚጎዳ ብዙ ምንትን በዚህ በኩል የሚመጣ እንትን የለም። ነገር ግን ያም ሆኖ ቅርንጫፍ ጽሕፈት ቤቱ ሁለት ጣቢያ ነው ያለው፣ ሰርዶ መቆጣጠሪያ ጣቢያና ሚሌ መቆጣጠሪያ ጣቢያ። አሳይታ መቆጣጠሪያ ጣቢያ ነበረ፣ ግን ፖሊስ ስላልተመደበ እሱ ለጊዜው እየሰራ አይደለም። ሶ በእነዚህ በኩል የሚመጡት በተቻለ መጠን በፊቱ በተሻለ ሁኔታ የኮንትሮባንድ ቁጥጥር እየተደረገ ነው። በዛው ልክም አንዳንድ ነገሮች እየተገኙ ነው። ሆኖም ግን ብዙ ብዙ የስጋት ኤሪያ አይደለም ማለት ይቻላል። ትክክለኛ ነገር ነው ያነሳው እሱ። እዚህ ጋም ሁለት ነገሮች አሉ አንደኛ ይሄን ሰራተኛ ማለት የሰመራንም የጋላፊንም እንግዲህ አጠቃላይ የአፋር ብሔራዊ ክልላዊ መንግስት የአየር ጸባይ ያው እንደ ሀገር የሚታወቅ ነው። በጣም ሀርድሺፕ አለው። ሰራተኞቻችን ይሄንን የአየር ጸባይ ተቋቁመው አሁን የተገኘውን ቅድም የነገርኳቸውን የተሰጠውን እቅድ አልፎ ከዛም በላይ ደግሞ ሶስት ቢሊዮን ብር የመሰብሰብ ትርፍ በመሰብሰብ ያው የላቀ ውጤት አስመዝግበዋል። ይህ ማለት ነገሮች በተመቹበት ሁኔታ አይደለም። ብዙ ነገሮች አሉ። አቧራው አለ፣ ምኖ አለ፣ አየሩ ራሱ አለ። በዚህ ነገር ውስጥ ሆኖ ይህንን ውጤት ላስመዘገቡ ለቅርንጫፍ ጽ/ቤት ሰራተኞች ላቅ ያለ ምስጋናን ላቀርብ እፈልጋለሁ። ከዛ በመቀጠል ደግሞ ትክክል ነው መኖሪያ ቤትም ሌሎች ፋሲሊቲዎችም እዚህ በረሃ ላይ ብዙ አስቸጋሪ ነገሮች አሉ። ያው ወደ አምስት ሄክታር መሬት የራሳችን ቦታ አለ የወሰድ ነው ከክልሉ በዛ ላይ ያው እንደ ኮሚሽንም በተለያዩ ጊዜዎች ጨረታን በማውጣት ያው የግንባታ ለሰራተኞች የተለያዩ ፋሲሊቲዎችን እዛ ቦታ ላይ አሟልተው ሰራተኛ ኮንፈርት የሆነ የስራ አካባቢና እንዲሁም ደግሞ ማደሪያም የዛ ተበጅቶለት እንዲኖር የታቀደ እንትኖች ነበሩና ያው የዚህ የግዢ ወይም የዚህ የጨረታ ስርዓት ላይ እንዳለ አቃለው። እሱን ነገር አሁን ደግሞ ምንድነው ብናደርገው፣ እኛም እንደ ቅርንጫፍ ከኮሚሽኑ ጋር በመነጋገር ይህ ህንፃ ተገንብቶ ብዙ ለሰራተኞች አስፈላጊ የሆኑ ነገሮች እንዲመቻቹ እሱን በደንብ አበክረን እንሰራለን። ቤዚካሊ፣ ያው ስኬት ሲባል በሁሉ ነገር ነው ያው በሁሉ ነገር ስኬትን ስታስመዝግብ ደግሞ በሁሉም ነገር ነው። ኮንትሮባንዱን በመከላከል የጉምሩክ እንትኖችን እንትን በማለት ንግድ ማጭበርበሮች ብዙ ውስብስብ ነገሮች አሉ። ይሄንን ነገር ነቅተህ ለሰራተኞችም አወርድ አድርገህ በዛ መሰረት ነው ያው ስኬቱ የመጣውና የመጣው ስኬት በጣም እጅግ እጅግ በጣም የለም፣ አንተ የለፈኸው ነገር ፍሬ ሲያመጣ እንደምትደሰተው ሁሉ እንደ ቅርንጫፍ ጽህፈት ቤት አጠቃላይ በጣም ነው ደስ ያለኝ። አሁን ዛሬ ያው ኦልሙስ ከእንግዲህ ወደ 10 ቀኖች ያሉ ከዛ ውስጥ አንድ ሰባት ቀን ነው እንደዚህ የሥራ ቀኖች አሉ። በዚህ ጊዜ ውስጥ የቀረችውን ፖቴንሻላችን በደንብ አሟጠን ግፋ በል አንድ እስከ 35 ቢሊየን ብር በላይ ትርፍ ከተሰጠን ወይ ነው እስከ 15 ቢሊየን ብር አሳክተን ቅርንጫፍ ጽሕፈት ቤቱ ከፍ ባለ ስፍራ ላይ አስቀምጠን እንሄዳለን የምል እንተናለንና እቺን የመጨረሻ ፖተንሻል ስለሆነች እቺ ጊዜ እሷን ደግሞ በደንብ አጠናክረን ኮሚሽኑ እንደ ገቢዎች ሚኒስትሩም ከኛ የሚጠብቀውን ነገር የሁለታችን የገቢዎችን የጉምሩክ ኩሙሌቲቭ እንትኑ ነውና ያው ለሀገር የተሰጠን እቅድ ማሳካት ግድ ስለምለን እቺን ጊዜ በደንብ አሟጠን ተጠቅመን ከእኛ የምጠበቀውን ነገር ከዛም በላይ ለማድረግ ዝግጁ ሆነን እንሰራለን ማለት ነው። ዘመን አቤት ኢትዮጵያ እንድትቆም በከፍታ።